ጤና ይስጥልኝ እንደምን አመሻችሁ፣ ተመልካቾቻችን በላይ በቀለ ነኝ። የኢራኑን መንፈሳዊ መሪ አያቶላህ አሊ ካማኒን የመግደል እቅድ ለጊዜው የለንም አሉ የአሜሪካው ፕሬዝዳንት። ፕሬዝዳንቱ ማምሻውን ባሰራጩት ጽሑፍ የኢራኑ መሪ በዚህ ሰዓት የት እንዳሉ በትክክል እናውቃለን ብለዋል። የኢራን እስራኤል ግጭት የዛሬን ውሎ በተመለከተ ያዘጋጀነው ልዩ ዘገባ አለም፣ አብራችሁን እንድትቆዩ እጋብዛለሁ። በኤርትራ ዜና እንጀምራለን። ኤርትራውያን ስልታዊ የመብት ጥሰት እየደረሰባቸው ነው ሲል የመንግስታቱ ድርጅት ገለጸ። በፕሬዝዳንት ኢሳያስ አፈወርቂ የሶስት አስርት ዓመታት የስልጣን ዘመን ኤርትራውያን ከፍተኛ የመብት ጥሰት እየደረሰባቸው ነው ሲል ገልጧል። የተባበሩት መንግስታት የኤርትራ ሰብአዊ መብት ልዩ ዘገባ በአፍሪካ ቀንድ ወደ 35 ሚሊዮን ሕዝብ ያላት ኤርትራም አልፎ አልፎ የአፍሪቃ ሰሜን ኮሪያ በሚል ቅጽል ስም እንደምትታወቅም ዘገባው አስታውሷል። በዓለም ላይ ከመብት ጋር በተያያዘ የሀገራት መመዘኛ መዘርዝር ኤርትራም ሁሌም መጨረሻ ስፍራ ላይ እንደምትገኝ ዘገባው አሳይቷል። ድንበር የለሹ የጋዜጠኞች ድርጅት ሪፖርተርስ ዊዛውት ቦርደርስ በፈረንጆቹ 2022 ይፋ ባደረገው የሰብአዊ ልማት የመመዘኛ ዝርዝር ኤርትራም ከ175 ሀገራት መጨረሻ መውጣቷ ተመልክቷል። በተባበሩት መንግስታት የሰብአዊ መብቶች ጉዳይ የኤርትራ ልዩ ዘጋቢ መሐመድ አብዱል ሰማል ባባኪር ትላንት ሰኞ ጀኔቫ ስዊዘርላንድ ላይ በተካሄደ ጉባኤ በኤርትራ የሚታዩት የመብት ጥሰቶች ስልታዊ ናቸው አስቸኳይ ተጠያቂነት አስፈላጊ ነው ብለዋል ኤርትራም ነፃነቷን ካገኘች ጀምሮ በኢሳያስ አፈወርቂ መሪነት በነጠላ ፓርቲ ከ30 ዓመታት በላይ ስትመራ ዘልቃለች ፕሬዝዳንት ኢሳያስ አፈወርቂ ተቃውሞዎችን በኃይል በማፈን ሲታወቁ ለተደጋጋሚ ጊዜ ተቃዋሚዎችን ለአስርተ ዓመታት ያለ ፍርድ አስረው ይገኛሉ ብለዋል። ሪፖርቱ ዶቼቬሌ እንደዘገበው በኢራንና እስራኤል መካከል የተጀመረው ሀገር አቋራጭ ግጭት አምስተኛ ቀኑን ይዟል። ትንሿ እስራኤል በቆዳ ስፋት ከአየርላንድ በእጅጉ ስታንስ፣ ግሪክ በስድስት እጥፍ ይበልጣታል። ከ249 ሀገራት 115ኛ ደረጃን ስትይዝ፣ የህዝብ ብዛቷም ከ10 ሚሊዮን አይበልጥም። የኢኮኖሚና ወታደራዊ አቅሟ ግን እጅጉን የዳበረ ነው። 88 ሚሊዮን ህዝብ ያላት ኢራን ሀገራዊ የምርት መጠኗ ለምሳሌ 413 ቢሊዮን ዶላር ሲሆን የእስራኤል 525 ቢሊዮን ዶላር እንደሆነ ከተለያዩ ምንጮች የተሰባሰቡ መረጃዎች ያሳያሉ። የመከላከያ በጀታቸውም በ2022 ሰፊ መበላለጥ ነበረው። የእስራኤል 19 ቢሊዮን ዶላር የኢራን 7 ቢሊዮን ዶላር። ኢራን በምዕራባውያን ማዕቀብና ጫና ስር ሆና እንኳን በመካከለኛው ምስራቅ ጠንካራ መከላከያ ኃይል መገንባት እንደቻለች ይነገራል። አሁን ሁለቱም ሚሳኤል ተማዘው ነፍስ እየተዋደቁ ንብረት እየተዋደሙ አምስተኛ ቀናቸው ላይ ደርሰዋል። ለያዥ ለገናዥ አስቸግረው አንደኛው በሌላው ላይ የደረሰውን ወይም ደግሞ ያደረሰውን ጉዳት እያሰሉ የሚሳኤልና የቃላት ውጊያቸውን ቀጥለዋል። እስራኤል ዛሬም በመካከለኛው ምስራቅ ከፍተኛ ቁጥር ያለው ሕዝብ ከሚኖርባቸው ዋና ከተሞች አንዷ በሆነችው ቴሄራን ድብደባ መፈጸሟ ሲነገር በሺዎች የሚቆጠሩ ነዋሪዎች ከተማዋን ለቀው እየወጡ ነው ተብሏል። የአሶሺየትድ ፕሬስ ጋዜጠኛም ዛሬ ጠዋት በቴሄራን ተዘዋውሮ እንደተመለከተው በከተማው ወትሮ ሰው የሚበዛባቸው አካባቢዎች ጭር ብለዋል፣ ሱቆች ተዘግተዋል። ወደ ምዕራብ አቅጣጫ የሚያስወጡ መንገዶች በትራፊክ ሲጨናነቁ፣ በየነዳጅ ማደያው ረጃጅም የተሽከርካሪ ሰልፎች ታይተዋል። ግጭቱ ከተጀመረ ከአርብ ዕለት ወዲህ በኢራን ከ450 በላይ ሰዎች ሲገደሉ ከ200 የሚልቁ መቁሰላቸውን አንድ የሀገሪቱ ሰብዓዊ መብት ተሟጋች ቡድን ገልጧል። የእስራኤል ጦር በትላንት ምሽት ጥቃት አንድ ከፍተኛ ወታደራዊ አዛዥ መግደሉን ሲገልጽ፣ እስራኤል ውስጥ ደግሞ ከትላንት ሌሊት ጀምሮ ከ155 በላይ ቁስለኞች ሆስፒታል መግባታቸው ታውቋል። እንዲሁም ኢራን የሞሳድ ጽሕፈት ቤት ህንፃ መምታቷን ስታስታውቅ ዛሬ ማለዳ ብቻም 30 የሚደርሱ ሚሳኤሎች ወደ እስራኤል መተኮሷን የሀገሪቱ ጦር ኃይል ገልጧል። በቴላቪቭና ኢየሩሳሌም ፍንዳታዎች መሰማታቸውን በእስራኤል ያሉ የውጭ ዜጎች ባገኙት ቀዳዳም ሀገር ለቀው ሲወጡ፣ የተለያዩ ሀገራት ዜጎቻቸው ወደ ኢራንና እስራኤል እንዳይጓዙ እያስጠነቀቁ ናቸው። በእስራኤል የቻይና ኤምባሲ በዚያ ያሉ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ ሲያሳስብ፣ በዮርዳኖስ በኩል ቢወጡ የተሻለ እንደሚሆን መክሯል። ቼክ ሪፐብሊክ 80 የሚጠጉ ዜጎቿን ከእስራኤል በአውሮፕላን ማስወጣቷ ሲነገር፣ ፖላንድም በተመሳሳይ 300 ዜጎቹን በዮርዳኖስ በኩል ለማስወጣት እየተዘጋጀ መሆኑን አስታውቋል። የኢትዮጵያ አየር መንገድን ጨምሮ ወደ ኢራንና እስራኤል ዓለም አቀፍ በረራዎች መቆማቸው ይታወሳል። ትላንት ሌሊቱን ከካናዳም የቡድን ሰባት ሀገሮች ጉባኤ አቋርጠው ወደ ዋሽንግተን የተመለሱት ፕሬዚዳንት ትራምፕ የኢራን የኒኩሌር ፕሮግራም ሙሉ በሙሉ እንዲቆም ፍላጎት እንዳላቸው ገልጸዋል። ትሄራን ወደ ስምምነት እንድትመጣ ሲያቀርቡ የነበረውን ጥያቄ ኒኩሌር ማምረቷን ሙሉ በሙሉ ታቁም ወደሚል ሐሳብ ተሸጋግረዋል። ፕሬዚዳንቱም ምክትላቸው ጄዲ ቫንስ ማምሻውን ይፋ ባደረጉት መረጃም ትራምፕ የኢራንን የኒውክሊየር ፕሮግራም በተመለከተም ተጨማሪ እርምጃ ለመውሰድ ውሳኔ ሳይሰጡ እንደማይቀር ገልጸዋል። ትራምፕ የአሜሪካንን ወታደራዊ ኃይል የሚጠቀሙት የአሜሪካንን ሕዝብ ግቦች ለማሳካት ብቻ ነው ብለዋል። ምክትል ፕሬዝዳንቱ፣ ትራምፕ በእስራኤል ኢራን ግጭት እጃቸውን አስገብተዋል ለሚለው የቴሄራን ባለስልጣናት ክስ ምላሽ በሌላ በኩል ትራምፕ የቴሄራን ነዋሪዎች ለቀው እንዲወጡ ዛሬ ጥሪ ማቅረባቸው በግጭቱ ተሳታፊ ስለመሆናቸው ማሳያ ነው ብለዋል አንዳንድ ወገኖች። የአሜሪካም ብሔራዊ የጸጥታ ማዕከል የቀድሞ ኃላፊ ግን ፕሬዝዳንቱ የቴሄራን ነዋሪዎች ለቀው እንዲወጡ ያቀረቡት ጥያቄ በኢራን አገዛዝ ላይ ጫና እንዲፈጠር ሆን ብለው ያደረጉት ነው ብለዋል። የአሜሪካ ፕሬዝዳንት የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረነዋል በማለት ዛሬ ለሁለተኛ ጊዜ በማኅበራዊ መገናኛቸው የለጠፉት አስተያየት አፍታም ሳይቆይ ማምሻውን ደግሞ አንኮንዲሽናል ሰረንደር ወይም ያለምንም ቅድመ ሁኔታ እጅ መስጠት በሚል ርዕስ ስር የኢራኑ መንፈሳዊ መሪ አያቶላህ አሊ ካማኒ ያሉበትን እንደሚያውቁ ይፋ አድርገዋል። የኢራን መሪ የት እንደተሸሸጉ በትክክል እናውቃለን። ሆኖም ቢያንስ ለጊዜውም ቢሆን አንገድላቸውም ብለዋል ግን ሚሳኤል በሰላማዊ ሰዎች ወይም በአሜሪካ ወታደሮች ላይ እንዲተኮስ አንፈልግም፣ ትዕግስታችን እያለቀ ነውና በማለት አክለዋል። የትራምፕ የዛሬው ተከታታይ አስተያየት ያላማራቸው የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከትራምፕ ጋር ከቡድን ሰባት ጉባኤ ጎን ለጎን በተገናኙበት ጊዜ በኢራን እስራኤል ግጭት ጣልቃ ይገባ እንደሆነ ምንም የነገረኝ የለም ብለዋል ለጋዜጠኞች። በካናዳ የተሰበሰቡት ሰባቱ ሀብታም ሀገሮች በመካከለኛው ምስራቅ የተፈጠረው የጠላትነት ፍጥጫም እንዲረግብ ሲጠይቁ በጋዛ ተኩስ አቁም እንዲደረግ ጥሪ ከማቅረብ ውጪ ስለ እስራኤል ኢራን ግጭት በቀጥታም ያወጡት መግለጫም የለም ነው የሚባለው ከዚያ ይልቅ እስራኤል ራሷን የመከላከል መብት እንዳላት ከገለጹ በኋላ ኢራን የሽብር ተግባር የምትደግፍ በመሆኑ የኒውክሌር መሳሪያ ሊኖራት አይገባም የሚል የጋራ መግለጫ አውጥተዋል። የአሜሪካም የካናዳም፣ የጀርመን፣ ጣሊያን፣ ፈረንሳይ፣ የብሪታንያና የጃፓን መሪዎች ምንም እንኳን የአሜሪካው መሪ ቀድመው አቋርጠው ቢወጡም ወደ ሩሲያም ዩክሬን ግጭት ስንሻገር ሩሲያም በዩክሬን ዋና ከተማ ኪየቭ ከፍተኛ የሚሳይልና የድሮን ጥቃት መፈጸሟ ይነገራል። በጥቃቱ በጥቂቱ 10 ሰዎች ሲገደሉ ከመቶ በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። ሀገሪቱ በ440 ድሮኖችና በ32 ሚሳይሎች ተመታለች ብለዋል ባለስልጣናቱ። ትላንት ሌሊቱን ጀምሮ እስከ ዛሬ ንጋት በዘለቀው በዚህ ጥቃት በተለይ በዋና ከተማ ኪቭ ጦርነቱ ከተጀመረ ወዲህ ታይቶ ባልታወቀ ሁኔታም ሰፊ ድብደባ መፈጸሙን አመልክተዋል። አስሩ ሰዎች የተገደሉትም በዚሁ ኪቭ ላይ በወረደው ሚሳኤል ስለመሆኑ ፕሬዝዳንት ቭላድሚር ዘሌንስኪም ጥቃቱን እጅግ አስከፊ ከሆኑት አንዱ በማለት ገልጸውታል። የሩሲያ መከላከያ ሚኒስቴር በበኩሉ ጥቃቱ በዩክሬን ወታደራዊ ተቋማት ላይ ያነጣጠረ ነው ብሏል። በዋና ከተማም የተፈጸመው ድብደባም ያለማቋረጥ ከዘጠኝ ሰዓታት በላይ መዝለቁንና ነዋሪዎች ወደ ቦምብ መከላከያ መጠለያ ውስጥ እንዲገቡ መደረጋቸውን ዘገቦች አመልክተዋል። ዩክሬን በፈንታዋም አስር ወደሚደርሱ የሩሲያ ግዛቶች በርካታ ድሮኖች ያሰማራይ ሲሆን አብዛኞቹ ተመትተው መውደቃቸውን የሩሲያ ዜና አገልግሎት ዘግቧል። በቡድን ሰባት ጉባኤ ለመሳተፍ ካናዳ የተጓዙት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያን ዘመቻም ግልጽ ሽብርተኝነት ሲሉ አውግዘዋል።